በደቡብ ኢትዮጵያ ክልል መንግስት ማረሚያ ፖሊስ ኮሚሽን የጂንካ ማረሚያ ፖሊስ ተቋም አዛዥ ምክትል ኮማንደር አስቻለው ነዳሬ ታራሚዎች ሰብዓዊ መብታቸው ተከብሮ እነሱም የሌሎችን መብት አክብረው በስነ ምግባርና በሙያ ታንጸው በቴክኖሎጂ ሽግግር ብቁ ዜጎች እንዲሆኑ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። ትልቁ ስራ በማረሚያ ቤቶች ላይ አሁን ሰብዓዊ መብቱ ተከብሮ ተጠብቆለት እሱም የሌላውን ሰብዓዊ መብት እንዳይገፋ ተደርጎ በአንድነት በፍቅር የስርዓት ጊዜያቸውን እንዲጨርሱ ሰፊውን እንሰራለን። ማለት የቴክኖሎጂ ሽግግር ሊሆኑ በሚችሉ መልክ ታራሚዎች እየሰለጠኑ እየተማሩ በዛ በሰለጠነው ሙያ እዚሁ በማህበር ተደራጅቶ የራሱን ገቢ አዳብሮ እዚህ ሆኖ ያው ቤተሰቦቻቸውን የሚረዱ በርካታ ታራሚዎች አሉ። አክለውም የህግ ታራሚዎች በተደራጁበት የስራ መስክ የሚያመርቱትን ምርት ለማህበረሰቡ በማቅረብ በዘርፉ የተሻለ ገቢ እንዲያገኙ ከጅንካ ከተማ አስተዳደር ጋር በመነጋገር የመሸጫ ቦታ ለማመቻቸት እየተሰራ እንዳለም አስረድተዋል። በተቋሙ የማረምና ማነጽ ተሃድሶ ልማት ዲቪዥን አስተባባሪ ኮማንደር ደመቀ እንዳለ በበኩላቸው በ2018 ዓ ም ታራሚዎች በማስኖሪ በጋርመንት በእደ ጥበብ በሽመናና በሌሎች የሙያ መስኮች በቴክኒክና ሙያ ስልጠና እንዲወስዱ በማድረግና በማህበር በማደራጀት የመስሪያ ቦታ ተመቻችቶላቸው ተጠቃሚ እንዲሆኑ እየተሰራ ነው ብለዋል። በማረምና ማነጽ አዲሶ ልማት ውስጥ አብዛኛው በዚህ በ2018 ዓ ም ቴክኒክና ሙያ ሰልጥ ነው በማሲኖሪ በጋርመንት በዚህ በተለያዩ እደ ጥበብና ሙያ ውስጥ ያሉ ስልጠና የወሰዱት አሁንም በአዲስ መልኩ ደግሞ በእኛ ዞን አሁን እንትን እያለ ያለው ይሄ የሽመና ስራ እና አቅም በፈቀደ መልኩ እሱ ላይም ተሳትፈው የተንቀሳቀሱ ያሉበት ሁኔታ ነው ያለው። የስራ ቦታ ለሁሉም ዝቅተኛ የሚሆን ከፍተኛ ደረጃ ላይ ላሉት የመስሪያ ቦታ ተመቻችቶላቸዋል። ስራው ውጤቱን የሚያሳዩበት ዲስፕሌይ ተሰርቶላቸው እየተጠቀሙ ነው ያሉት። የህግ ታራሚዎችም በሰጡት አስተያየት በማረሚያ ቆይታቸው የባህሪ ለውጥ አመጥተው በተቋሙ በተፈጠረላቸው የስራ እድል ተጠቃሚ በመሆን የእርምት ጊዜያቸውን አጠናቀው ከማህበረሰቡ ጋር በሚቀላቀሉበት ጊዜ በሰለጠኑበት የሙያ ዘርፍ በመሰማራት ሰላማዊና አምራች ኃይል እንደሚሆኑም ተናግረዋል። 18 ዓመት ፍርደኛ ሆኜ ነው የገባው። ተስፋ ቆርጬ ነበረ። ግን ተስፋ ትቁረጥ፣ ነገ ሰውት ይሆናለ፣ ትለወጣለ ብለውኝ እዚህ ተቋም ያሉ ሁሉም በተለያዩ በገንዘብም ሆነ በተለያዩ ነገር ረድተኝ ነው። የተለያዩ ማሽኖችን ሰጥቶኝ ሙያ እንዲማር ከዚህ ውጭ ሊከውኝ ተምሬ ዛሬ እንደዚህ አይነት ሙያዎች ራሰንም ቤተሰቦችንም ያስተዳደርኩ ነው። ስራ ተቋሙ ለእኛ ፈጥሮልን ቴክኒክና ሙያ እኛን አስገብቶ በዛ አማካኝነት ወደዚህ ገፍተን ወደ ስራችን ገፍተን እየሰራ ያለ ነው። እኔ ቤተሰቦችንም ረዳው በዛ ነው። ከመንግስት ውጭ በወጣም ህብረተሰቡን ጋር ተቀላቅዬ ህብረተሰቦችን ለማስተማር ነው የሚፈልገው። እንዲህ አይነት ሙያ ውጭ አልነበረም። እዚህ ገብቼ ነው ብዙ ትምህርት አግኝቻለሁ። በህግም በስራም ብዙ ሙያ አግኝቻለሁ። በዚህ በሞያ ራስን እያስተዳደርኩ ልጆችን እያስተማርኩ እስካሁን ልጆችን እና ሚስቴን በዚህ በስራ በሞያ ነው እያስተዳደርኩ ያለው።